የኔ ምርጦች የኔ ምርጣ ምርጦች በድጋሚ በአዲስ ቪዲዮ መጥቼላችኋለሁ ሀይሚ ቤት እንግዲህ ኮሜንት ተጽፏል እና ወደ ስድስት መቶ ዘጠና አንድ ሰው ላይክ አድርጎታል ያንን ኮሜንት ምንድን ነው የሚለው ሀይሚ ትገደል የምትሉ ተብሎ ነው እንግዲህ የተጻፈው ስድስት መቶ ዘጠና አንድ ሰው ሀይሚ እንድትገደል ፈቃደኛ ናችሁ ማለት ነው በጣም ያሳዝናል። ምን አድርጋለች ይሄን ያክል እስከ መገደል ደረጃ እንደ ማሰባችሁ እራሱ እኔ በጣም ገርሞኛል። እዚህ ጋር እኛ የምንናገራት የምንቆጣት፣ ሐይሚ ትክክል አይደለም የምታደርጊው፣ እንዴት ስጦታውን ትቀበያለሽ የምንላት ለሐይሚ ጥላቻ ኖሮን አይደለም። በነገራችን ላይ ሐይሚን ስለምንወዳት ነው፣ መጥፎ ነገር እንዳይገጥማት ነው። እውነት ነው የምላችሁ ምክንያቱም ማለት ነው፣ አሁን አንዳንድ ልጆች ማለት ነው ስጦታ እኮ እኔ የሰጣት ምን ችግር አለ ብትቀበል ብትቀበል ስጦታ መስጠትን መቀበልም ጥሩ ነገር ነው። ግን ሐይሚ ማን ነው ዳኒ ማለት ነው ለሐይሚም ሆነ ለብሩኬ ያለው ስሜት ጥሩ ስላልሆነ ነው፣ ከዚህ ስጦታ ጀርባ ምንድን ነው ያለው ለእሷ ጥሩ ነገር አይመጣም በማለት ነው እንጂ ማለት ነው እኛ በስጦታ ስጦታ በመሰጠቷ ቀንተን ወይንም ደግሞ ለምን ተቀበለች ምናምን የምንለው ማለት ነው። ከሱ ስለሆነ ነው፣ ዳኒ ጥሩ አስተሳሰብ ስለሌለው ነው። ቤተሰብ ለዛ ነው መረዳት አለባቸው አንዳንድ ጊዜ ማለት ነው። እና በዚህ ልክ ደግሞ ለሐይሚ ጥላቻ መዝራት ጥሩ ነው ብዬ አላስብም። የእውነት ነው የሚላችሁ እንደ ሀሳብ ሀሳብ መስጠት አለባችሁ። ከዛ ውጭ ግን ሐይሚ ትገደል ሐይሚ እንደዚህ ስትሆን እንዴ እናንተ ምን አድርጋለች? ወንጀል ወንጀል እኮ አልፈጸመች። የሚችልች የምትስተካከል ናት እኮ ሐይሚ ትስተካከላለች። መቆጣት፣ መምከር ከዚህ ልጅ እንድትርቅ ማድረግ እንጂ ያለብን መጥፎ መጥፎ ኮሜንቶችማ ለ ለእሷ ራሱ አሁን ይሄን ኮሜንት ስታይ ምን አይነት ስሜት ነው የሚሰማት? እኔ በበኩሌ በጣም ነው የደነገጥኩት። እንደዚህ ለጥላታችሁ ራሱ ለጥላታችሁ ራሱ እንደዚህ አይነት ምኞት መመኘት የለባችሁም። የእውነት ነው የምላችሁ። ነገ ጠዋት እኮ ይች ልጅ ከብሩኬ ጋር አንድ ጋር ትሆናለች ብዙ ነገር ያሳልፋሉ እና የሚጸጽታችሁን ነገር አታድርጉ ፕሊስ። በጣም ነው የሚደብረው እውነት። ፈጣሪ የስራሽ ነው የሰጠሽ እንደዚህ አይነት ሀሳብ አምጥተሽ ኮሜንት። ደግሞ እኮ ወደ እንግዲህ ሰባት መቶ ሰው ምናምን ላይክ ያደረጋችሁላት እኮ በጣም ግርም ያለኝ ነገር፣ በእርግጥ ወደ ሶስት መቶ ምናምን ሰው እየተቃወማት ነበር ኮሜንት ላይ ማለት ነው እና በጣም ነውር ነው። ያንችን እንዲህ እንዲህ እንዲህ ብዬ ራሱ አልልሽም፣ ግን ፈጣሪ ልቦና ይስጥሽ፣ ለሁላችንም ልቦና ይስጠን። የፈለገ ነገር ብታጠፋ ብትናገር፣ ሰው ናት ትቀየራለች። ግን በዚህ ልክ ደግሞ እናንተ ለእሷ እንደዚህ አይነት ነገር መመኘት ማለት እናንተ ነገ ጠዋት የሆነ ነገር ቢደርስባችሁ፣ ሰውን ከመግደል ራሱ ወደኋላ አትሉም ማለት ነው። ጨካኞች ናችሁ እንደዚህ አይነት ሰዎች እና በጣም አፀያፊ ነገር ነው። እውነት በጣም ይደብራል። እንዴ ኧረ በስመ አብ። በዛ ላይ ደግሞ ማለት ነው እኔ ቆይ በደንብ መሄድ እፈልጋለሁ በዚህ ጉዳይ ላይ ማለት ነው። ለምንድን ነው ስጦታ መቀበሏ? ሽልማት ነው የሸለማት አላችሁ። ሽልማት ነው የሸለማት ጀግና ስለሆነች ጎበዝ ስለሆነች ስላላችሁት፣ አዎ ሃይምዬ ጎበዝ ናት ጀግና ናት። ግን ዳኒን እኮ ነው እኛ እኮ ትኩረት የምናደርገው ዳኒ ላይ ነው በነገራችን ላይ ወደ መጥፎ ነገር ወደ ባሌ ቦታ እንዳይወስዳት ነው ለሀይሚ በማሰብ እንጂ ለሀይሚ ጥላቻ ኖሮን አይደለም። በነገራችን ላይ ይሄ ሰው ሀይሚንም ብሩኬን መበቀል ነው የሚፈልገው። ሀይሚ ጋር ተጠግቶ ከሀይሚ ጀርባ ሆኖ ብሩኬን መበቀል ይፈልጋል። ብሩኬን ማናደድ ይፈልጋል። ለዛ ነው ለምንድ ነው የማትርቅው? ለምን ስጦታውን ትቀበያለሻል? አልናት ማለት ነው እንጂ ጥንካሬዋን፣ ጀግንነቷን፣ ብርታቷን ጥሩ ልጅ መሆኗን እኛ ራሱ እንመሰክራለን እኮ ስለ ሀይሚ ማለት ነው። በደንብ እንመሰክርላታለን ግን፣ የእሱ አረማመድ ጥሩ አይደለም። በቃ ፎከስ የምናደርገው ዳኒ ላይ ነው እንጂ ሀይሚን ብዙም አንናገራትም እኮ። በነገራችን ላይ አንዳንዶቹ ደግሞ ዳኒ መስተፋቅር አድርጎበታል ከብር ቀለበቱ ላይ እያላችሁም ያላችኋላችሁ፣ እሱንማ አልነግራችሁም። ዳኒ ከዚህ በፊት ጥንቁልና ይሰራ ነበር፣ ጠንቋይ ነበረ። ጠርጥር ጠርጥሩ፣ ቤተሰብ እኛ እኮ ለዚህ ነው እንድትርቅ ሀይሚዬን የምንፈልገው፣ የክፋት አታድርጉት። እሱ የጥንቁልና እንትን አለው ብቃት ብቃት ያለው ሌላቸው ጠንቋይ ብቃት የለውም። በነገራችን ላይ ብቃት ያለው የሚችለው ሁሉም ነገር የሚያደርገው ፈጣሪ ነው። በነገራችን ላይ እና ግን እንትን አለው፣ ኮርስ አለው። ይህ ጥንቁልና መሄድ ጥንቁልና እንደ ጥንቁልና ስኒ ደርድሮ ጣን ማጨስ ምናምን ይሰራ ነበረ ዳኒ ማለት ነው እና ሀይሚዬ እውቅናሽን እውቅናሽን የሰው መውደድነትሽን እንዳይወስድብሽ። በዚህ ሴጣን እኮ የማያደርገው ነገር የለም ቦታ ከሰጣችሁት፣ ቤተሰብ ቦታ ከሰጣችሁት ሴጣን ስልጣን አለው በሰው ላይ። የእውነት ነው የምላችሁ ግን ስልጣን ልትሰጡት አይገባም ለሴጣን። እውነት ነው የምላችሁ እና ብዙዎቻችሁ በቃ ይሄ መስተፋቅር ነው እያላችሁ መስተፋቅር አስደርጎባት ነው እና ለጓደኛው ራሱ ሲጠነቁልለት ነበር ከዚህ በፊት እውቅና እንዲኖረው ቲክታክ ላይ ብዙ ተመልካች እንዲኖረው ሰው እንዲሰበሰብለት እንደውም ሀያ ሺ ነው፣ ሀያ አምስት ሺ ክፈለኝ እና እንደዚህ እንደዚህ ያደርግልሃለሁ ሁሉ ሲል የነበረ ሰውዬ ነው። እና ዳኒ እንደዚህ አይነት ሀሳብ ካለው አይምሮ ውስጥ እንደዚህ አይነት ነገር ያለው ሰው ማለት ነው ከማድረግ ወደኋላ አይልም። ሐይሚዬ ቡራጌ ደግሞ የሰው መውደድ አላቸው። በአጭር ጊዜ ውስጥ የተለወጡ ያደጉ ልጆች ናቸው እና ማለት ነው። ስለዚህ እኔ ለዛ ነው በቃ ከዚህ ልጅ ራቁ ራቁ ራቁ የምንለው። ይሄ ስጦታ ተይዞ የተመጣው ስጦታ ምን እንደሆነ ከጀርባው የሆነ ነገር ይዞ ይመጣል። እሱ ሁሌ እንዳደነቃት እኮ ነው እኔ ለአንቺ ልዩ ስሜት አለኝ፣ እኔ ለአንቺ በጣም የተለየ ነገር ነው ያለኝ እያለ ጭራሽ ትናንትና የሚተናገረውን አይታችኋል አይደል? እንዴ ስጦታ እኮ ማንም ሰው ይሰጣል፣ ግን ሰው መምረጥ አለባችሁ። እንዴ ሀይምዬ እኮ ከዚህ የበለጠ ስጦታ እኮ ብዙ ነገር ተደርጎላታል። ይህ የአንድ ሺህ ብር ምናምን ስጦታ ምን እኛን የሚያስቀና ነው እንዴ? አይደለም እንዴ ከወርቅ እስከ ሀበሻ ልብስ ምን ምን ምን ምን እስከ ስልክ አይፎን ድረስ እኮ ነው ስጦታ የተሰጣት ሀይምዬ። የዛ ጊዜም አልቀናንም አደለም? አሁን በዚህ ተልካሻ ስጦታ ማለት ነው። እና እሷ እንዳትጎዳ በማለት ነው ለእሷ በማሰብ ነው እንጂ እኛ ለእሷ መጥፎ ነገር አስበን አይደለም። በነገራችን ላይ ሀይሚን የምንናገራት ማለት ነው። እና አንዳንድ ልጆች ጥላቻን የምትነዙ ልጆች አላችሁ እና ፕሊስ እንደዛ ባታደርጉ ጥሩ ነው ባይ ነኝ። ብሩኬ ደግሞ ወንድማችን ማለት ነው። በጣም ጠንካራ ጎበዝ ነው፣ ታታሪ ነው። የልቡን መሻት ደግሞ ፈጣሪ ይሰጠዋል ይሰጠዋል። አሁንም ደግሞ በዚህ ነገር ተናዶ ምናምን ወደ ሌላ ነገር እንትን መግባት የለበትም ብዬ ነው የማስበው። እልፍ ሲባል እልፍ ይገኛል። በነገራችን ላይ ሕይወት ይቀጥላል፣ ሕይወት ይቀጥላል። በቃ የሚባል ነገር የለም በዚህ ምድር ላይ ማለት ነው። ግን ሁለቱም ሰላም እንዲሆኑ እንዳይከፉ፣ በቃ ጥሩ ነገር እንዲገጥማቸው ነው የምንፈልገው እና ለዛ ነው ቤተሰብ ተረዱ ማለት ነው። በዚህ ጉዳይ ላይ እና ያንን ደግሞ ኮሚቴ የጻፍሽ ልጅ ፈጣሪ ልቦናሽን ይመልስልሽ ጥሩ ነገር አላደረግሽም የሆነት በጣም የጭካኔ ጥግ ነው በቃ ያሳየሽን ማለት ነው እና የሰው ልጅ በብዙ ነገር መመለስ ትችያለሽ እንጂ ሀይሚ ትገደል ምን ሀጽያት አለባት ምን ሰርታለች ወንጀለኛ ናት እንደ ወንጀለኛ እኮ አይደለችም ተሰርተሽ የደራ ልጅ ላይ ተኩለሽ የመሬ ልጅ ላይ ባምባሪሽ ጠውበሻል።